በርበሬ ተራ መርካቶ ጋር ብትሄዱ አገር እያየ መንግስትም እያየ ደንቦችም እያዩ በርበሬውን አስትተው ውሃ ያርከፈክፉበታል። ለምንድነው ውሃ የምታርከፈክፉበት? በርበሬ እኮ ውሃ አይፈልግም ስትላቸው ክብደት እንዲጨምር ነው ይሉሃል። ክብደት ጨምሮ ምንድነው የምታገኙት? ትንሽ ሩብ ኪሎ ማትረፍ ይቻላል። ያችን ሰርቀው አትርፈው አላህ ጋር ተጣልተውባት በልተውባት ከሰው የበለጠ አይበሉ?

እንደው ጥርጣሬ እንኳን አይኖራቸውም። እንደ አደጋ እንኳን ይመጣብኝ ይችላል ብሎ የፈራ ሰው ባያምንም እንኳን ወንጀል እኮ አይሰራም። አሁን የትራፊክ ሕግን የሚጥስ አንድ አሽከርካሪ በዚህ አካባቢ ደንቦች አሉ፣ ትራፊክ ፖሊስ አለ፣ ወይም ደግሞ መንገድ ትራንስፖርት ነው የሚባሉት እነዚህ እነሱ አሉ ብሎ ከጠረጠረ እንኳን ከፍተውን ይቀንሳል፣ አደብ ይዞ ነው። የአሁኖቹ ደግሞ ሰው እያያቸው ነው በርበሬ ላይ ውሃ የሚጨምሩት። ሰው ያያቸውም ባይሆን ከቅቤ ላይ ሙዝ የሚጨምሩ አሉ። ከበርበሬ ላይ አፈር፣ ከሽሮ ላይ ጋሃ የሚጨምሩ ዳልቻ ከለር ያለው የተፈጨንትን የሚጨምሩ በጣም የሚያሳዝን ኤክስፓየር ዴቱ ያለቀለት የሆነውን ሴራሚክ ሴሪፋም ህፃናቶቹ አንጀታቸው ቆስሎ አንዳንዶቹ እስከሚሞቱ ድረስ እናትና አባት ተሰቃይቶ፣ በተለይ እናት ሌሊቱ ሙሉ እንቅልፍ እስከምታጣ ድረስ በህፃን ልጅ ህይወት

ቅያማ እኮ ቅያማ የሚለው ቃል ስያሜ የተሰጣት የሰው ልጅ ከአቅሙ በላይ ሆኖበት ቀጥ ብሎ የሚቆምበት እኮ ነው። ነቢያችን ስለ ላሁ ለ ሰለም የውም ልቅያማ በሐዲት ሲናገሩ የውም ልቅያማ አሕዋል የውም ልቅያማ አሉ። ረሱል ስለ ላሁ ለ ሰለም ሰዎች አላህ ፊት ይቆማሉ። ፍርድ ሳይሰጥ በስተፊት ወንጀል ያለባቸው በዱንያ ላይ ግፍ የሰሩ ሰርቀው ለመክበር የሚሞክሩት አካላት እንደ ወንጀላቸው እስከ ቁርጭምጭምታቸው ድረስ ላባቸውም ይዘፍቃቸዋሉ። ባህር ሁኖ እስከ ቁርጭምጭምት ድረስ ፀሐይቱ እስከ ስንዝር ድረስ ቀርባ አናት እየፈላ ሰውነት በሙሉ ላበላብ ሆኖ ላቡ ባህር ሰርቶ እስከ ቁርጭምጭምት ድረስ፣ አንዳንዱ እስከ ጉልበቱ ድረስ